አሁንም ይህንን አሁን የመኪናውን ታሪክ ነግሬ ያቸዋለሁ ስለዚህ ችኮላና ክርክር አይስማሙም፣ ነው ዋናው ነገር። ችኮላና ክርክር አይስማሙ፣ ክርክር ፍርድ ጊዜን ፈላጊ ነው። የሚጠበቅ ነገር አለው ለማለት ነው። ስለዚህ በመጨረሻው ዘመን ጸሎት ውስጥ እገባለሁ ያለ ሰው ቸኳይ ከሆነ አይሆንም። ፈጽሞ አይሆንም። አሁንም ፍርድ ጋር ትንሽ ነገር ጨምር የለንም። ፍርድ ለቤተ ክርስቲያን መምጣት ሲጀምር ጸሎቱ የበለጠ ይቀጣጠላል። ጸሎቱ ይቀጣጠላል። ምንድን ነው ፍርድ ለቤተ ክርስቲያን መምጣት ሲጀምር ሌሎች ደግሞ ሊፈረዱ የሚገባቸው ነገሮች ይጭራል። ሌሎች ሊፈረዱ የሚገባቸውን ነገሮች ጠጋጠጋ ጠጋጠጋ ጠጋጠጋ ያደርጋል። እስኪጨርስ ድረስ ጠቅላላ እንዳለ ዶሴውን ወይንም ምንድነው እሱ መዝገቡን እስኪጨርስ ድረስ አያቆምም። ስለዚህ ፍርድ ለቤተ ክርስቲያን መምጣት ሲጀምር ጸሎቱ የበለጠ ይቀጣጠላል ለማለት ነው። ለዚህ ምሳሌ የሚሆነን መጽሐፍ ቅዱስ ታሪክ ውስጥ በአስቴር ዘመን የተከናወነው ነው። መጀመሪያ እርሷና ህዝቧ የጸለዩ የተፈረደባቸው ሞት ወደ ህይወት እንዲገለበት በቃ እጅ ነው። ያንን ካገኙ እንደሚዘሉ፣ እንደሚንከባለሉ፣ እንደሚጨፍሩ የታወቀ ነው። ግን ያ ፍርድ እንደተገኘ ይገርማቸዋል። ሌላ ደግሞ ፋይል ቀረበ። ምን አቀረበች አስቴር? ከዚያ የተሻገረ ሌላ ፍርድ ጠይቀች። የአይሁድ ጠላቶች በሙሉ እንዲገደሉ የሚል ጥያቄ አቀረበች ደግሞ አንዴ የተከፈተ ፍርድ መቼም ቢሆን አያቆምም ለዛም መልስ ተሰጣት እግዚአብሔር የተመሰገነ ይሁን እና ምንድን ነው የምናየው በዚህ በመጨረሻው ዘመን የጸሎት አይነት ውስጥ ፍርድ ለፍርድ ቤተ ክርስቲያን ስትተናነቅ ስትሟገት ፍርድ ሲጀምር ለዘመናት ያልተፈረዱ የተጠበቁ ነገሮች ሁሉ ደረጃ በደረጃ ጸሎቱ እየተቀጣጠለ ፍርዱም እየተቀጣጠለ ጸሎቱ እየተቀጣጠለ ፍርዱም እየተሰጠ ፍርዱም እየተሰጠ ማቆሚያ የሌለው መነጠቅ ብቻ ማቆሚያ የሚሆነው አይነት ህይወት ውስጥ ይገባል። ክብር ለአምላካችን። ይሄ ነው የገባኝ በዛች ሌሊት ላይ የሉቃስ ወንጌል ምዕራፍ 18 ከቁጥር 1 8 የሰጠኝ መልእክት እነዚህን ሁሉ ያካተተ ነበር። እና አሁንም ፍርድ ላይ ከዚሁ ካስቴር ጋር በተያያዘ በኢያሱም ዘመን ዘጠኝ አሞራውያን ነገስታት ተባብረው በገባኦን ላይ ጦርነት ሲከፍቱ በኢያሱ ምዕራፍ አስር ላይ ታሪኩ ተቀምጧል። ዘጠኝ ነገስታት። እግዚአብሔር እነዚህን ሁሉ ለኢያሱ አሳልፎ ሰጠ። በኢያሱ ፊት አስደነገጣቸው። ከሰማይ በረዶ ለቀቀባቸው። እግዚአብሔር ለፍርድ እንደ ቆመለት ሲያውቅ ኢያሱ ጠላቶቹን ለመበቀል እንደ ቆመለት ሲያውቅ የበለጠ ተበረታታና ተመስገን ከማለትም ማለትንም ቆይ በኋላ ላሉ አንዴ ጀምሮልኛል ብሎ ማንም ያለምነውን ልመና አለምንም ማንም ያለምነው ፀሐይና ጨረቃ ባለበት ይቁም ህዝቡ ጠላቶቹን ይበቀላል አለን። እግዚአብሔርም አደረገለት። ክብር ለአምላካችን ክብር ለጌታ ኢየሱስ ክርስቶስ ነው። ኦ የፍርድ ነገር ሲነሳ በጣም በቃ ውስጥን እንዲህ የሚያፈላ ነገር አለ። ለዚህ ነው ይሄ ያ ያ የሉቃስ ወንጌል ምዕራፍ 18 ጸሎት እና ፍርድ ጥያቄ የፍርድ ጥያቄ ሆኖ የቀረበው ፍርድ ምን ያህል ጉልበት እንዳለው ለማሳየት ነው። የመጨረሻው ዘመን ጸሎት ምን አይነት ጉልበት ያለው ጸሎት እንደሆነ ለማመልከት ነው። አንድ ሰው ብዙ ገንዘብ ብዙ ጊዜና ጉልበት አውጥቶ ሲከራከር የቆየረበት እንግዲህ ይህንን በዓለም ላይ ባለው ነው ማውራው አውጥቶ ሲከራከር የቆየበትን ክርክር ሲረታ፣ ቀጣይ ደግሞ በክርክሩ ወቅት ላወጣው ገንዘብ እና ጊዜ ጉልበትም የወጪ ኪሳራ ፋይል ከፍቶ ከተፈረደበት አካል ለው ያስደርጋል። ይገርማል። እንደው አንዴ አይፈረድበት ሰው ይቀጥልበታል፣ ዛ ላይ ማለት ነው፣ ይጨመርበታል ማለት ነው። በሌላም ስትመለከቱት በክርክሩ ቆይታ ወይም የራሱ ያልሆነውን ንብረት ሲጠቀምበት በነበረበት ጊዜ ይገኝ የነበረውንም ጥቅም ጥቅማጥቅ ወይም በሕጉ አባባል አላባ እንዲከፍል ይደረጋል። ተያያዥ ፍርዶች አሉት። አንዴ ይጀምር ብቻ። ይህምን ለማመልከት ነው፣ ለቤተ ክርስቲያን ለጽዮን አስፈርጂ እንደምንም ተከራክረሽ፣ አንዴ ፍርድ ላንቺ ዘንበል ይበል፣ ከዚያ ቀጥሎ የሚቀጥሉት ፍርዶች ሁሉ እየተቀጣጠሉ ይመጣሉ የሚል የመጨረሻው ዘመን የጸሎትን አይነት ነው እግዚአብሔር እዛ ጋር ሊያሳየን የፈለገው። ክብር ለአምላካችን ይሁን። በእውነት ክብር ለጌታ ለኢየሱስ ክርስቶስ። አሁንም ወደዚቹ ምሳሌ ወደ ሆነችን መበለት ስንመለስ ይገርማችኋል። ምሳሌውን ተናጋሪ ምሳሌውን የተናገረው ነው ዳኛውን አመፀኛ ዳኛ ያለው እንጂ ፍርድ ፈላጊዋ መበለት ዳኛውን በዚያ ሁሉም አንገላታለች በዛ ሁሉ እምቢታ፣ በዛ ሁሉ ትዕቢት፣ በዛ ሁሉ የዳኛ ንቀት ውስጥ አንድም ቀን ዳኛውን ወቅሳ፣ ተቃውማ፣ ተችታ፣ በእርሱ ላይ አጉረምርማ አለማወቋ አቀራረቧን ልዩ ያደርገዋል። ዋ የዚህ የመጨረሻ ዘመን ጸሎት ማለት እንዲህ አይነት ውበት ያለው እግዚአብሔር የተመሰገነ ማጎረምረም የሌለበት ይህን ያህል እንዲተንበርክክ ይህን ያህል ጾሜ፣ አንጀቴ ወደ ጀርባዬ እንዲተለጠፎ፣ በዚህ ወጥቼ፣ በዚህ ወረጄ እግዚአብሔር የማይል እግዚአብሔር ላይ ንቅጭ አድርጎ የማይናገር ጸሎት ነው ይሄ፣ የመጨረሻው ዘመን። ይገርማል። የዚች መበለት ትኩረቷ አንድ ብቻ ነው። ሰውየውን ምንም ስለ ሰውየው ምንም የምትለው ነገር የለም። አስፈርደዋለሁ ብቻ አስፈርደዋለሁ። ይገርማል። መጽሐፍ ቅዱሳችሁን ለምታውቁ ሁላችሁም ታውቃላችሁ። በዮሐንስ ወንጌል ምዕራፍ ዘጠኝ ላይ ያ አይነ ስውር ጌታ ኢየሱስ ክርስቶስ ከፈወሰው በኋላ እሱ የሚያውቀው ነገር አለ አሁን እንዳያውቃሉ ሆነ። ሰውየውን ይሁን እንንገር ይሉታል። እኔ ስለ ሰውየው ነብይ ነው በቃ ካልኩም ነብይ ነው፣ ሌላውን አላውቅም። እግዚአብሔር የተመሰገነ ይሁን። እንደነዚህ አይነት እይታ ነው በቅዱሳን ዘንድ በመጨረሻው ዘመን ጸሎት ውስጥ ሊንጸባረቅ የሚገባው ወንድሞችና እህቶች መማረር ማጉረምረም ለምን የሚሉ ጥያቄዎች በውስጣችን ባደጉ ቁጥር ጸሎት መቀጠል ያስቸግራል። እንግዲህ አስቡት መበለቲቱ ግልጽ በሆነው አመፀኛ ዳኛ ላይ ምንም ማለት ሳትችል፣ እኛ እንዴት በጻድቅ ዳኛ ላይ ያልሆነ ነገር ለመናገር እንደፍራለን? ይህንን ነው ያ የሉቃስ ወንጌል ምዕራፍ 18 ቃል ሊያስተምረን የተቀመጠው የመጨረሻው ዘመን ጸሎት በምንም ሁኔታ በእግዚአብሔር ላይ ማጉረምረምና ምሬት ብስጭት የሌለበት እንዲሆን ነው የተፈለገው። ወገኖች ልድገመላችሁ፣ ቃል በጣም በጣም ትልቅ ነገር ነው። በልቤ ውስጥ ትልቅ ሆኖ ነው የተቀመጠው። የመጨረሻው ዘመን ጸሎት በምንም ሁኔታ በእግዚአብሔር ላይ እግዚአብሔርን ከማክበር አንተ ጻድቅ ነህ ከማለት በምናያቸው በምንስማቸው ነገሮች ሁሉ ለእግዚአብሔር ክብር ከመስጠት ውጪ በእግዚአብሔር ላይ ማጉረምረምና ምሬት ብስጭት የሌለበት እንዲሆን ነው የተፈለገው። ክብር ለኢየሱስ ነው። የመጨረሻው ዘመን ጸሎት ከኢየሱስ ክርስቶስ ዳግም መመለስ ጋር ስለሚያያዝ፣ ይህንንም በደንብ ስሙኝ። የመጨረሻው ዘመን ጸሎት ከኢየሱስ ክርስቶስ ዳግም መመለስ ጋር ስለሚያያዝ ጸሎቱ በመቆየት፣ በመጠበቅ፣ በትዕግስት የሚጸናበት አይነት ነው። በጸሎት ምላሽ ጥበቃ ወቅት አስተውሉ እናስተውሉ በጸሎት ምለሽ ምላሽ ጥበቃ ወቅት በዛ ጸሎታችን እስኪመለስ ድረስ ባለን ጥበቃ ውስጥ በዛ ወቅት ጸላዩ በዚህ ውስጥ እየተሰራና እየተለወጠ ኢየሱስን ለመገናኘት እንዲበቃ ይደረጋል። ሰው የሚሰራበት የጸሎት አይነት ነው ማለት ነው። ይለያል። የመጨረሻው ዘመን ጸሎት የሚያመጣልን ትልቅ ትሩፋት ምንድን ነው? ሰውን እየሰራ ለሰው የሚሰራ ነገር የሚዘጋጅበት የጸሎት አይነት ነው። ያዕቆብ ምዕራፍ 1 ቁጥር 4 ላይ ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉአን ትሆኑ ዘንድ ስራውን ይፈጽም ይላል። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉአን ትሆኑ ዘንድ ስራውን ይፈጽም ይላል። ይሄ ማለት ለጸሎታችሁ መልስ እስኪመጣ ድረስ ለጸሎታችሁ መልስ እስኪመጣ ድረስ የእግዚአብሔር ትዕግስት ጸላዩን ወደ ፍጹምነት ያድርሰው ማለት ነው። ስለዚህ ጸላዩም ስራ አልፈታም፣ ጸሎት ሰሚውም ስራ አልፈታም። ስለዚህ በዛ ጸሎት ባልተመለሰበት ጊዜ እግዚአብሔርም ዝም አላለም፣ ጸላዩም ደግሞ ዝም አልተባለም ነው ትዕግስት ስራውን ሲጨርስ ቦታውን ለመልሱ ይለቃል እንደማለትም ነው። ስለዚህ ወገኖች የሉቃስ ምዕራፍ 18 ቁጥር 1 እስከ 8 ምሳሌ በመጨረሻው ዘመን ቅዱሳን ሊገቡበት የሚገባውን የጸሎት አይነት የሚያሳየን ስለሆነ ከለመድንበት አይነቱ ጸሎት እንውጣ ይላል። በመጨረሻ አሁንም ወደ ሉቃስ 18ቱ እንመለስና አንድ ተጨማሪ ነገር እንመልከት። በዚህ ክፍል ሁለት የሚጋጩ የሚመስሉ አባባሎች ተቀምጠዋል። የሚጋጩ የሚመስሉ አባባሎች ተቀምጠዋል። እነሱ ምንድናቸው መሰላችሁ? ለሚታገሳቸው ምርጦቹ የሚለውና ፈጥኖ ይፈርድላቸዋል የሚለው ለሚታገሳቸው የሚለው ለሚያስጠብቃቸው ለሚቆይባቸው ለማለት ነው። ፈጥኖ የሚለው ደግሞ ቶሎን አመልካች ነው። ይገርማል። ምን ማለት ነው? ይህንን ስናስታርቀው ለእኛ የዘገየ የሚመስለን ለእርሱ የፈጠነ ነው ነው። ለእኛ የዘገየ የሚመስለን ለእርሱ የፈጠነ ነው። ክብር ለኢየሱስ። ሲሆን ምክንያቱም በመዝሙር ምዕራፍ ዘጠና ቁጥር አራት ላይ በመዝሙር ምዕራፍ ዘጠና ቁጥር አራት ከፍታችሁ ማንበብ ትችላላችሁም፣ በማስታወሻ ማያዝ ትችላላችሁ። በመዝሙር ምዕራፍ ዘጠና ቁጥር አራት ላይ ሺህ ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና ይላል። እኛ ብዙ አድርገን ሺህ ዓመት የምንለውን እርሱ ትናንት ይለዋል። እኛ በጣም ብዙ ዓመት ለዚህ ጉዳይ ማልቻለሁ የምንለው የምንለውን እርሱ ወደ ራሱ ኮንቨርት ሲያደርገው በሰከንዶች ነው የጸለይከው ይለናል ማለት ነው። ስለዚህ ገና አልጸለያችሁም ይለናል እንደማለት ይቆጠራል። ታዲያ ይህ የሚገባቸው ምርጦቹ ናቸው። ክብር ለኢየሱስ። ይህ የሚገባቸው ምርጦቹ ናቸው። ለሰማይ የተመረጡት ኢየሱስ ዳግመኛ ሲመለስ ሊገናኙት የተመረጡት እነርሱ ናቸው፣ ይህንን አይነት የመጨረሻ ዘመን ጸሎት የሚጸልዩት ወገኖች ወንድሞች፣ እህቶች ከልብ ማፈቅራችሁ ማከብራችሁ፣ ሁላችን እግዚአብሔር እንዲህ በተናገረላቸው ምርጦች መካከል ሁላችንንም ያደርገን። ጌታ ኢየሱስ ክርስቶስ ይባርካችሁ። ኮንፈረንሳችሁ የተባረከ ይሆን። ተባረኩ። ሃሌሉያ።